ብዙቻችንንብዙዎቻችንን እያስቆጣ የሚገኘው እንግዲህ አንድ አነጋጋሪ ነገር ተፈጥሯል። በተለይ ሩታ የለቀቀችው ፎቶ በተለይ በኢንስታግራም ገጿ ላይ የለቀቀችው ፎቶ እንግዲህ እጅግ በጣም ብዙ መነጋገሪያ ሆኗል። እነዛ ፎቶዎች እንግዲህ በተለይ ሰውን ለማሳመን ወይም እርጉዝ እንደሆነች ለማሳመን የተጠቀመችበትን እንደሆነ እንግዲህ በስፋት ሲወራ ነበረ በዚህ ጉዳይ ላይ እና እንግዲህ በአብርሃም ዙሪያ አዲስ ነገር ተፈጥሯል። ያንን ነገር በደንብ አርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን፣ ከሰሞኑ እንግዲህ ብዙ መነጋገሪያ ነገሮች ተፈጥሯል። በተለይ ደግሞ በሩታ ጉዳይም እጅግ በጣም መነጋገሪያዎች መጥተዋል ማለት ነው። እንግዲህ ሩታ ያደረገችው ነገር አብዛኛው ሰው ስህተት ነው ብሎ እያነሳ ይገኛል። በተለይ እንግዲህ እኛ ሀገር ላይ ያልተለመደ የትኛውም ቤተ እምነትም ቢሆን እንግዲህ ሃይማኖት እንደዚህ አይነት ነገርም የማይደግፍበት ሀገር ላይ እንደሆነ በደንብ እናውቃለን። የትኛውም ሃይማኖት እንግዲህ እንደዚህ አይነት ፍቃድም አይሰጥም። እንደዚህ አይነት ፎቶ አነሳስ እጅግ ነውርና የማይጠበቅ አይነት ፎቶዎች ናቸው ተብሎ የሚጠሩ በተለይ ኢትዮጵያ ውስጥ እንግዲህ ከቅርብ ጊዜ ወዲህ በደንብ እየሰፋ የሄደ ፎቶ አነሳስ ነው። ይሄ ፎቶ አነሳስ እንግዲህ ወደ ውጭ ሀገር ላይ በደንብ ይታወቃል። በተለይ እንግዲህ አብዛኛው ሰው ማለት ይቻላል ከ ጋራ ያያይዛል ምክንያቱም ደግሞ እንግዲህ ሆዳን ገልጣ አንድ ርጉስ ሴት በተለይ ፎቶ ተነስታ ስትለቅ ያንን ፎቶ ለሴጣን እንዲሆን ወይም ደግሞ ለስድስት ስልሳ ስድስት እየተሳለች እንደሆነ የሚገልጽ ነው። እንግዲህ እንደዛ ነው የሚወራ። ከዱሮ ጀምሮ እንደዛ አይነት ወሬ ነበሩ። ምክንያቱም እንግዲህ ያው ውጭ ሀገር ላይ እንደዛ ነው እምነታቸው። በተለይ ኢሉሚናቲ ወይም ደግሞ ስድስት ስልሳ ስድስት የሚከተሉ ሰዎች እነዚህ ፎቶዎችን በብዛት ያዘወትራሉ ማለት ነው። እንግዲህ ከሃይማኖታችንም ከባህላችንም ውጭ የሆነ አይነት ፎቶ አነሳስ ነው ይሄ ፎቶ እጅግ በጣም ሁላችንም አስገርሞናል። በተለይ እንግዲህ ሩታን እርጉዝ አይደለችም ብሎ በጣም ብዙ ሰዎችም ሲናገሩ ስለነበረ ነው ያንን ነገር ያደረገችው ብዬም ነው ማስበው። ምክንያቱም እንግዲህ ከዚህ በፊት እንደምታስታውሱ ከሆነ በጣም ብዙ ዘመቻ ማለት ይቻላል እሷ ላይ ሲወጡ ነበረ። ምክንያቱም እርግዝናዋ ትክክል አይደለም ያረገዘችው በትክክልም ልጅ አይደለም የምታረገውም ሆዶ ወይም ደግሞ ልብሷ ውስጥ እንግዲህ የተለያዩ ልብሶችን በመደበቅ ወይም ደግሞ ልብሶችን በማድረግ እርጉዝ አስመስላ እንግዲህ ፎቶ ስትነሳ ቪዲዮ ስትሰራ ነበረ። ስለዚህ የውሸት እርግዝና ነው እንጂ በፍጹም ሩታ አላረገዘችም፣ ፊቷ ላይ ምንም አይነት ለውጥ አላየንም ብለው እንግዲህ በጣም ብዙ ሰው ሲናገሩ ነበረ። እሷም እንግዲህ በተደጋጋሚ ማለት ይቻላል የዚህን ጉዳይ ምላሽ እየሰጠች ነበረ። እርጉዝ እንደሆነች በደንብ ስትናገር ነበረ ውሸትም ለምን አስፈለገ ብላ እንኳን በደንብ ስታስረዳ እንደነበረ በደንብ እናስታውሳለን። እሷ ብቻ አይደለችም። አብርሃም እንግዲህ የሆነ ቀን ላይም ይህንን ነገር ተናግሮ ነበረ። እሱ ብቻ ሳይሆን ደግሞ የተለያዩ ሰዎችም በተለይ ለሩታ ቅርብ የሆኑ ሰዎችን በዚህ ጉዳይ ላይ በደንብ ሲያወሩ ነበረ። እርጉዝ እንደሆነች እርግጠኛ እንደሆኑ ያንን ነገሮችን እንግዲህ የተለያዩ ፕሮግራሞችን በማዘጋጀት ሰዎችን ለማሳመን ሲሞክሩ እንደነበረ በደንብ እናስታውሳለን። በዛሬ ቪዲዮ እንግዲህ በተለይ ፎቶ ያየነው ፎቶ ኢንስታግራም ላይ የለቀቀችው በጣም ብዙ ሰዎችም ሼር እያደረጉ የነበረ ፎቶ ነው። እንግዲህ ፎቶዎቹንም በጣም በሚገርም ሁኔታ ተቃውሞ ደርሶበታል። በተለይ እንግዲህ የተነሳችው አነሳስ ወዷን ይዛ እንግዲህ ራቁቷን ቁጭ ብላ የተነሳችው ፎቶ እጅግ በጣም አሳፋሪ ነው። ከባህላችም ከሃይማኖታችም የማይገናኝ ስለሆነ እጅግ በጣም ያሳዝናል። እንደዚህ አይነት ፎቶ መነሳት አልነበረብሽም ብሎ ብዙ ሰው እንግዲህ ሲወቅሳት እንደነበረ አይተናል። እሱ ብቻ አይደለም እንግዲህ ብዙ ሰዎችም ያንን ቢያነሱ እንኳን እሷ ደግሞ ያንን ነገር እንግዲህ ለማሳመን ወይም ደግሞ እንግዲህ በተለይ እርግዝናዋ ትክክል እንደሆነ ለማሳመን እንደተጠቀመች ነው በደንብ አድርጋ ስትናገር የነበረው። እንግዲህ እርግዝናዋ ሁሉም ሰው ቢያምንበትም ባያምንበትም የራሷ ጉዳይ ስለሆነ ይህን ያህል ገፍታ በፎቶ መምጣትም አልነበረባትም ብለን እናስባለን። እኛ በኛ በኩል እንግዲህ እንደዚህ አይነት ፎቶዎችን አንደግፍም፣ እውነቱን ለመናገር ምክንያቱም ባህላችንም ሃይማኖታችንም የማይፈቅድ አይነት ፎቶ ስለሆነ በተለይ ኢትዮጵያ ውስጥ እንደዚህ አይነት ፎቶዎች ከተለመዱ እጅግ በጣም አደገኛ ነገር ነው የሚከሰተው ብዬ ነው የማስበው። ምክንያቱም እንግዲህ ውጭ ሀገር ላይ እንደ አምልኮ ወይም ደግሞ እንደ አንድ ቤተ እምነት በተለይ እንደ ኢሉሚናቲ ወይም 666 ተብለው የሚጠሩት በደንብ አድርጎ በዚህ ፎቶ እንደሚጠቀሙ ከዚህ በፊትም በደንብ ሲናገሩ ነበረ። የተለያዩ የውጭ ዘፋኞችም እንግዲህ እነዚህም ፎቶዎችን በደንብ ይጠቀማሉ። የፎቶ ስታይሉ በጣም ስለሚ የሚፈልጉ ያንን ሆዳቸውን ገልጦ እንግዲህ ያሳያሉ ማለት ነው። ያ ደግሞ እንግዲህ ትክክል አይነት ፎቶ ስታይል አይደለም ወይም ደግሞ አነሳስም አይደለም ብለን እናስባለን። በሌላ በኩል እንግዲህ የአብርሃም እና የሄርሜላ ጉዳይ እንደምታውቁ ምን ላይ ደረሰ ምን ላይ ናቸው የሚልም ብዙ ሰዎች አንስታችሁ ነበረ። በዛሬ እለት ደግሞ አዳዲስ ፎቶዎችን ሲለቁ ነበረ፣ አዳዲስ ቦታዎች ላይ ሲዝናኑና እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላ

የተሻለ አይነት ፎቶዎችን ተቀራርቦ ሲነሱ አይተናል። እሱ ብቻ አይደለም፣ እንግዲህ አብሮ መዋልና አብሮ ማደርም እንደጀመሩ አንዳንድ ወሬዎችም ሰምተናል። ያንን ነገርም ለማጣራት ሞክረን ነበረ። በተለይ አብርሃም በዚህ ሰዓት እንደዚህ ማድረጉ ያንን ነገር ወስኖ ወደ ሄርሜላ መሄዱ እጅግ በጣም ብዙ ሰዎችም ተናዶበት ስለነበሩ ያንን ነገር እንግዲህ ለማጣራት ሞክረናል። እጅግ በጣም በሚገርም ሁኔታ እንግዲህ ውሎና ዳሩ ከሄርሜላ ጋር እንደሆነ አይተናል ወይም ደግሞ እንግዲህ መረጃው ደርሶናል ማለት ነው። የዚህ ጉዳይ በተለይ እንግዲህ ተጠያቂ ነው ብዬ የማስበው ነገር አብርሃም ነው። ሙሉ ኃላፊነቱን የሚወስደው ወደፊትም ለሚፈጠረው ነገር በተለይ ሄርሜላ ጋራ እንደዚህ አይነት ነገሮችን ካበዛ እርግዝናም ቢፈጠር፣ የሆነ ነገር ቢፈጠር ራሱ አብርሃም ይህንን ኃላፊነት መውሰድ አለበት ብዬ ነው የምወስደው። እሱ ብቻ አይደለም እንግዲህ፣ ሩታ ወደ ቤተሰቧ እንደተመለሰች አንድ ቪዲዮ ሰርታ ለቃለች። እንግዲህ ወደ ቤተሰቧ ስትመለስም በተለይ አባትየው እጅግ በጣም ብዙ ነገር ሲናገሩ ነበረ። ትዳር ላይ እንግዲህ በጣም ከፍታ ዝቅታ አለ። ትዳር ሜዳ፣ ሸለቆ ወይም ደግሞ ተራራ ይኖረዋል፣ ወጣ ገባ፣ ወይም በቃ እንደምታውቁት እንግዲህ ከፍታ ወይም ደግሞ ዝቅታ ይኖረዋል። ሁሌ ተመሳሳይ ነገር አይኖርም። ሁሌ እንግዲህ ጥሩ ነገር አትጠበቂ፣ ምክንያቱም በጣም ብዙ አለመስማማቶች ሊፈጠሩ ይችላሉ። ያንን ደግሞ ቁጭ ብሎ መፍታት ይቻላል ብሎ ሲናገሩና ሲመክሯት እንደነበረ በደንብ አስተውለናል ማለት ነው። እንግዲህ በቪዲዮ በተለይ ሲናገሩ የነበረው የሩታ እናትም እጅግ በጣም ደስ የሚሉ ንግግሮችን ሲያደርጉ ነበረ። እንግዲህ በተለይ ሩታን በጣም እንግዲህ እንድጠነክርና ወደ ትዳሯም እንድትመለስም እንግዲህ እየገፋፋት እንደሆነ በደንብ አይተናል ማለት ነው። እንግዲህ ቤተሰብ ሁሉም ይፈልጋል አብርሃምና ሩታ እንዳይጣሉ ወይም ደግሞ ተራርቆ ወይም ደግሞ ተፋቶ እንዲኖሩ አይፈልጉም። ያንን ነገር እንግዲህ ሁሌ እየገፉበት ወይም ደግሞ እያወሩበት እንደሆነ እኛም እንግዲህ መረጃዎችን እያገኘን እንገኛለን። እንግዲህ አብርሃም ግን በፍጹም በፍጹም እጅግ በጣም በሚያስጠላ ሁኔታ ጭንቅላቱም ተመርዟል ማለት ነው እንግዲህ በሚገርም ሁኔታ በዛሬ እለት እንኳን ሳይቀር የተለያዩ ፎቶዎችን ከሄርሜላ ጋር እየተነሳ እየለቀቀ ነበረ። እንግዲህ እንዲታወቅለትም ይፈልጋል አብርሃም። የተረዳነው ነገር እንዲታወቅለት ከሄርሜላ ጋራ ጋር ያለው ግንኙነት እንግዲህ በደንብ ሰውን እንዲያሳምን ይፈልጋል። ያ ነገር እንግዲህ ለምን እንደፈለገ ሊገባንም አልቻለም። ምክንያቱም አብርሃም በዚህ ደረጃ ወርዶ ሲታይ እንግዲህ እጅግ በጣም በሚያሳፍር ሁኔታ ለመጀመሪያ ጊዜ ነው። ምክንያቱም እንደዚህ አይነት ባህሪም አልነበረውም ይሄ ልጅ ከጊዜ ወደ ጊዜ ግን እጅግ በጣም ጋጡጥ የሆነ ንግግሮችን፣ ቪዲዮችን፣ ፎቶዎችን እየለቀቀ እንግዲህ ሰውም ማይሆን ትምህርት እንዲማርም እያደረገ ይገኛል። ኦልሞስት ዝሙት ማለት ይቻላል እንደዚህ አይነት ትምህርቶችን እንዲማሩ በተለይ ማህበረሰቡ እየበረዘን የሚሄደውን አይነት እንግዲህ አኗኗር ያንን እያሳየ ይገኛል። ብሎም በጣም ብዙ ሰውም ሲወክሰው ነበረ በትክክልም ያንን ነገርም እያደረገ እንደሆነ እኛም እንፈልጋለን እንግዲህ። በአጠቃላይ በዛሬው ዕለት ያገኘ ነው መረጃ እጅግ በጣም ወሳኝ የሆነ በተለይ የፎቶ አነሳሷ እጅግ በጣም በጣም እንግዲህ አሳሳቢና ሊታሰብበት የሚገባ አይነት ፎቶዎችን ስለተነሳች በተለይ ሩታ ይሄንን ፎቶዎችን ከኢንስታግራም ገጿ ላይ የሚሆን ከተለያዩ ቦታው ከሶሻል ሚዲያ ላይ ብታጠፋ እጅግ በጣም መልካም ነው ብለን እናስባለን። እንግዲህ በተለይ ያለችበት ሁኔታ እጅግ በጣም ደስ ይላል። ምክንያቱም ቤተሰቧ መሄዱ አጅግ በጣም ጥሩ ነገር ነው ብለን እናስባለን። ፈጣሪ እንግዲህ እንዲያግዛትም እኛም እንግዲህ በራሳችን ሃይማኖት ጸሎት እናረግላታለን። እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ። መልካም ጊዜ ይሁንላችሁ።